እንግዲህ ዛሬ እንደተለመደው በአዲስ ነገር መጥተናል ማለት ነው። ሰሞኑን ጥፍት ጥፍት ያሉበት ምክንያታቸው እነ ፉፉ ፉፉ ዛሬ በአዲስ ነገር መጥቷልኝ ማለት ነው። እንግዲህ ፉፉና ፍቅር ትንሽ ቅርተሰኝተው ነበረ። ያው በአብረሽና በሩጣ ምክንያት ይመስለኛል ትንሽ ቅሬ የታሰኙት ዛሬ ደግሞ እንግዲህ የአብረሽ የአብረሽ አልኩኝ፣ ፎፊ አፍቃሪ መጥታለች። ፎፊ ደግሞ ፋፊ እንደማትቀበለው የፋፊ ነገረችው። በጣም ነው ያዘ ነው በጣም የሚያዘንኩትኝ ብሎ ያው በጣም እያለቀሰ ነበረ። እሱ ግን እንደሚወዳትኝ ነው የሚያውቀው። እሷ ደግሞ አልወድክም ከፍቅር ጋራ ምሄድ ያለክ፣ ይህን ሁሉ ነገር ስታደርጉ ነበረ፣ ስለዚህ እኔ አልፈልግህም እኔ ሌላ አፍቃሪ አለኝ በላ። እንግዲህ ፎፉ ለቅሶ ብለቅሶ ሆናለኝ ማለት ነው። እንግዲህ በጣም ነው የሚያሳዝነው። የቱን ፈትፍተኝ እንተው የቱን አውርተን የቱንንተው እስኪ ንገሩን ማለት ነው። እስኪ መላ በሉን የቱኛውን እውነት የትኛውን ብለን የትኛውን ነተው፣ እስኪ ንገሩን፣ ንገሩ ወዶችዬ፣ ይ ማለት ነው። ካንዱ ስንል ካንዱ፣ ካንዱ ስንል ካንዱ፣ በቃ ያንዱ ፍትፈታ ስንል ያንዱ ፍትፈታ ታድለ ነው የታድለ እንደ ያፈታፍታችሁ ለምን እንላለን? ያፈታፍታችሁ ነው የምንለው ማለት ነው። እኛ ለመፈትፈት በቃ እንደዚህ አፋችንን ታጥበን ለመምጣት ያፈታፍታችሁ ነው የምንለው ማለት ነው። እንግዲህ ሰላም ሰላም፣ ውድና የተከበሯችሁ የአበባ ቻናል ኢትዮ ተከታታይ ላይች በሙሉ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ፍቅራችን እንደምታችሁ ያላችሁበት

ጠፍቻለሁኝ እንደጠፋሁኝ አውቃለሁ። ትንሽ አልመችም ብሎኝ ነው፣ ይዤ ሆኜ ነው ያው ያለንበት ሁኔታ ትንሽ ደስ አይልም። ያው ስራ ነው፣ እነዚያም ደግሞ ያው እንደዚህ ፍጥፈታ ነገር ካልተገኘ መምጣት አንችልም። ለዛ ለዛ ትንሽ ጠፍቻለሁኝ፣ ግን አልጠፋም እመጣለሁኝ አለው። እናንተም ደግሞ ሰፖርት እያደረጋችሁ በተጠንክሮ በሮች አላችን ተደራሽነት ሲኖረው እኛም ደግሞ ለመምጣት ልባችን ይነሳሰል ማለት ነው። አሁን ወደ ገደለው ስንገባ እንግዲህ እንደሰማችሁት ነው መግቢያው ላይ የፋፊና የፋፊ አፍቃሪ ዛሬ በግንባር ተገናኙ። በግንባር ነው የሚባል፣ እኔ ሁለፊት ተገናኙ ማለት ነው። ፋፊ እንደማታፈቅረው ነገረችው። በጣም አዘነ። እውነት ለመናገር በጣም ነው ያለቀሰው። እውነት በጣም ነው ያለቀሰው ማለት ነው እና እንጃ ምን እንደዚህ አይነት ቀልድ አይገባኝም፣ አይገባኝ ስልክ እንትን እያለብኝ ነው እኔ። እንደዚህ አይነት አውቀው ቢራ ማለት ነው የሚሰሩት እነዚህ ሰዎች ወይስ እውነታቸውን ነው፣ ውሸት ነው ለማለት ራሱ እኛ በጣም ግራ ተግባባል። የቱናምነን የቱን ንንተው ዛሬ እዚ ጋር ፍቅርና አብርሽ ይመጣሉ። ከዛ ሩታና ሌላ ይመጣሉ። ከዛ ሌላ ይመጣሉ። ወይ መጃጃል ሆነብን እኮ መጃጃል፣ እውነት መጃጃል፣ በቃ ተጃጃሉ ብን ላያቸው ላይ ፈጣሪ ሆይ በጣም የተጃጃሉብን። እና በጣም የሚገርም ነገር ነው። ሳይ ሳይ ሳይ ሳይ ማለት ነው እንግዲህ። ለማንኛውም ትዕግስቱን ይስጣችሁ ነው። አንቺም ወደ እኔ እንደውም ብጤውን አግኝቷል። ምክንያቱም ሰው ሃይማኖቱ ጋራ እኩል የሆነ ሰው ሲያገባ ነው ጥሩ ማለት ነው። እናንተ አንዷ ሌላ ሃይማኖት፣ አንተ ሌላ ሃይማኖት፣ እንዴት ነው የሆነው? እውነት እናንተ እኮ ያመጣችሁብን ማዕት ነው። አሁን ለስንት ለምስኪን ወገኖቻችን የምታልፉ ምክንያቱ ማዕት ነው የምታመጡብን፣ ለዚህ ለዩትብ ብር ብላችሁ ማለት ነው አሰከራችሁ። እውነት በጣም ነው ያሰከራችሁ ማለት ነው። እኛ ጋማሁን ሲደርስ እኛ እንደዚህ ንሰክር ይሆን እስኪ አስክሩን፣ እኛ ነው እውነት አስክሩን። በጣም ያሰከራችሁት እናንተ በጣም ማለት ነው ዴ እንዴት አንዱ ከአንዱ አንዱ ከ ይሄ እኮ በጣም ኃጢአት ነው ራሱ እና አሁን ይችልች ቢጤናት ብዬ ነው ማስበው እኔ ማለት ነው። ቢጤናት በቃ ብዬ ነው ማስበው። ስለዚህ ሰብሰብ ብትሉ መልካም ነው። ወደ ራሳችሁ ሆኑ፣ መጀመሪያ ከራሳችሁ ሆኑ፣ ወደ ቀልባችሁ ሆኑ ማለት ነው። ወደ ሌላኛው ጉዳይ ስንገባ ደግሞ እንግዲህ የአብረሸና ሄሩታ እነሱ ማ አያልቅም። እነሱ ፊልም ቢወራም ቢወራም አያልቅም እነሱ ደግሞ እንግዲህ ያልታ ትናንትና እንደታረቁላችሁ ማየታችኋል በገጻቸው ላይ ከዛ ወደ ዱባይ እሷ የካናዳውን ጉዞ ሰርዛለች። ያው ውስጥ እንደሰረዘች ሁላችሁ ማየታችኋለኝ። አንድ ወዳጃቸው ደግሞ ዱባይ ውስጥ ላዝናናችሁ ሰፖርት አድርጓችሁ ያ ሪላክስ አድርጉ ምናምን ብሎ ይላችኋልኝ ማለት ነው። በጣም አስቸገኛሏቸው። አስቸገኛለሁ አልሄድም ማለት ምን አይነት ቀበጥ ልጅ እንደሆነች እኔ አላቅም። በጣም ቀብጣለች ሩታ እውነት ለመናገር በጣም ነው የቀበጠችው። ማለት በጣም ለምን ለምንድ ነው የማትሄጂ? ለምንድ ነው የማትሄጂው? ተገኝቶ ነው ይሄ ድል ተገኝቶ ነው ወይ አልሄድም፣ እኔ አልሄድም ማለት አልሄድም ብላ አሁን ያው አብረሽና ሩታ ጭቅጭቅ ላይ ናቸው ማለት ነው። እናንተ ምን ትላላችሁ? እናንተ በሷ ወጣት ይሄ እድል መጥቶላችሁ እንቢ ትሉ ነበር? ይሄን የመሰለ እድል መጥቶላችሁ እንቺ ማን የምትሉ አይመስለኝም። እኔ በኔ ማለት ነው። ያለለ እንዴ፣ ይሄንን የመሰለ ቻንስ መጥቶላችሁ፣ ይሄንን የመሰለ እድል መጥቶላችሁ እና ለደም ትላላችሁ እንዴ ከምር አዋጣሚኝ ምለው ለማንኛው፣ አሁን መሳበልተ ለማንኛውም አስቢበት አስቢበት ነው ምለው፣ እንደኔ እንደኔ ማለት ነው አስቢበትኝ። እናንተም ቻናል እያደረጋችሁ ሰብስክራይብ እያደረጋችሁ ቻናላችሁን ተቀላቀሉ። ሁሌም እንወዳችኋለንና እናከብራችኋለን። እንግዲህ እኛ በሌላ ቪዲዮ እስከምንበጣ ደረሳሰባስ አስተያየታችሁን ስጡን። በሱ ተንከሩ በሉ